አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። እንደሰማችሁት እንግዲህ የዝናቡን ድምጽ ያው ቆርቆሮ ጋር ሲገናኝ እንዴት ድምጽ እንዳለው እንዳያችሁት ነው። በጣም ይረብሻል ድምጹ እና ትናንትና ቪዲዮ እየቀረጽኩኝ ማክሰኞ ቀን ማለት ነው ድምጽ ገብቶ ነበረ የዝናብ እንደውም እያለቀ ዝናቡ እያባራ አካባቢ ነበረ በመሀል ኪፍ ኪፍ እያለ ነው እንጂ እንደዚህ ይሄ ከባዱ ዝናብ ከሆነ ሲጀመር ቪዲዮ ሪከርድ ምናምን አያስደርግም። እና እንደዛ ትንሽ ገብቶ ነበር። እና እየጠየቃችሁኝ ነበረ፣ ዝናብ ነው ወይ ምናምን እያላችሁ ነበር። ብዙም አይረብሽም በነገራችን ላይ ድምጽ ይሰማል። ያው ግን አዎ ዝናብ ነበር። ትናንት ማክሰኞ በጣም ዝናብ ዘንቦ ነበረ። ገበያ ላይ ረብሿቸው በጊዜ ነው የተበታተነው ገበያው። እና እኔ እንኳን እዚህ ቤት ከገባው ነው የሚገርማችሁ ይሄ ቤት ውስጥ ሁኜ በመስኮት እየቀረጽኩኝ ነው ይሄን ቪዲዮ ማለት ነው እንጂ ከገበያ መጥቻለሁኝ እኔ ከመጣሁ በኋላ እናቴ ያልመጣችው ነበረ እሷ ያው እቃዋን ብዙም አልመታባትም ግን ስትነግረኝ የልብስ ተራዎች ምናምን እቃቸውን እንዳለ ልብሳቸውን በቃ ኬንዳውን እንዴት አድርገው ያልብሱት በቃ ዝናቡ ሲጀመር ዳመና ምናምን የለም ፀሐዩ ወጥቶ እያለ ነው ዝናቡ በቃ የጀመረው ምንም ንፋስ የለ፣ ጉርምርምታ የለ፣ ዳመና የለ። በቃ አምጥቶ አወረደው እና ብዙ የተጠነቀቀ ሰው የለም እና በቃ እንትን አለባቸው መታባቸው ምናምን አለችኝ እና በጣም ከባድ ነበር። በጊዜ ተበተነ። ዛሬ ደግሞ የሚገርማችሁ ትናንት እንደዛው ያው ዝናቡ ረበሸ ገበያውን፣ በጊዜ ተበተነ። ዛሬ ደግሞ ተኩስ ነበረ ውርጌሳ ላይ። አሁንም ገበያው ጉልት ታውቃላችሁ ልክ እንደ ገበያ ነው። እንኳን አሁን ሮመዳን ሆኖ ከሮመዳን በፊት ራሱ ጉልትም እንደ ገበያ ነው። በቃ ሙልት አታክልት፣ ነገር ሁሉ ነገር ሁሌ በየቀኑ ጉልት በጣም ሰፊ ገበያ ያለ ግን ተበተነ፣ ዛሬም በተኩሱ ምክንያት ላችኋለሁኝ። እኔ ደግሞ አላህ ነው ያወጣኝ። ግን የደነገጥኩት ድንጋጤ ብነግራችሁ ወላሂ እኔ እንጃ የምገባበት ሁሉ ጠፍቶኝ በቃ እኔ ላይ እኔን የመታኝ ተኩሱ መሳሪያው እኔን የመታኝ ምናምን አሁን ላይ የመሰለኝ ሰውነቴን እያዳበስኩኝ ከከተማ ናሲ ሜዳ ድረስ በሩጫ ገባሁኝ እላችኋለሁ። እንደ በቃ የዛሬው እኔ እንጃ እንደው ሳልወጣ ቀርቼ በነበረ እንደው መቼም ነበረ የሸይጣን ነው እንጂ በቃ እኔም ያው ቸክ ለማድረግ ደም ነሳ አለብኝ እና እሱን ቸክ ለማድረግ ነበረ ወደ ሐኪም ቤት እየሄድኩ የነበረው እና ከተማ መሀል ድርስ ስል መናሀሪያ አካባቢ ስደርስ በቃ ተኩሱን አርከፈከ ከፈከሁ። ያው ወታደሮችን ምናምን ከዚህ በፊት ያው እንደዚህ ፊት ለፊት መሀላቸው ገብቼ አይቻቸው አላቅም ነበር። ብቻ በጣም ያስፈራል። በተለይ የእጅ ተኩስ ይሄ የሚተኩሱት ምንድነው የሚባለው ክላሽ ምናምን የሚባለው እሱኑ ላላቀውም እና እሱ በጣም ጠሽ ብሎ ጆሮች ውስጥ ነው ሲው ብሎ የሚገባው። ወላሂ የመታኝ ራሱ ድረስ የመሰለኝ በቃ ደነገጥኩኝ። ሰው ሁሉ የከተማው እንዳለ ተሯሯጣ። በቃ እኔም እየሮጥኩኝ ወደ ሲሜዳ መጣሁኝ። ውጋት እዚህ እስከሚጠቀጥቀኝ ድረስ ውጋት አለብኝ። እንኳን ሩጫ ሩጬ እንደዚህ ራሱ ፈጠን ፈጠን ብዬ ረጅም መንገድ ከሄድኩኝ ውጋት በጣም ይጠቀጥቀኛል። እዚህ ጎን እየሰርም እና በቃ ያን ተነሳብኝ። በቃ እንደዚህ ትንፋሽ እንደዚህ እንደዚህ ያረኩኝ የቤት በቃ ጸጥ ሊል ትንፋሽ የደረስኩት እላችኋለሁ። እና ከባድ መሳሪያውም እየፈጋ ነበረ። በቃ ወላሂ እኔ እንጃ ጦርነት ምኑ ላይ እንደሆነ ጥቅሙ አላሁ አለም። በጣም ለማንም የማይጠቅም ጦርነት ወላሂ፣ ደሃው ይጎዳል። አሁን እስኪ በቃ ገበያው ብሽብሻለ። ሁሉም ጠዋት ነው የሚገርማችሁ፣ ሶስት ሰዓት አካባቢ ነው ጠዋት በቃ ሁሉም ግብርናውም ወደ ገበሬው ወደ ግብርናው እየሄደ ነበር። ገበሬውም ነጋዴውም ያው ገበያ ዘርግቶ ነበር ብያቸዋለሁኝ። በቃ ሁሉ ነገር ተከፋፍቶ ነበረ። ከዛ ምን ሽርሽር አለ በመሀል መጥቶ፣ ሁሉም ያሰበውን ሳያደርግ ወደ ቤቱ ተመለሰ። እኔም ሐኪም ቤት እንትን ሳልል ተመለስኩኝ። ባንክ ቤት ይሄድ ነበር። ባንክ ቤትም እንደዛው ሰራተኞቹ ዘግተው ወጡ። በቃ ምንም አላደረግኩም ተመልሼ እየሮጥኩኝ ሩ ይሄን አምልጭ እያልኩኝ ናስ ሜዳ ገባው በሩጫ አላችኋለሁኝ። እና ውዶችዬ በጣም ከባድ ነው የሀገራችን ሁኔታ። ደሀው በስጋት ሞተ። በቃ ድምፁ ምን ልበላችሁ። እኔ ስለ ፖለቲካ አላቅም። በቃ ማንም ህዝብ እዚህ ንጹሐኑ ደካማ ስለ ፖለቲካ ምንም የሚያውቀው ነገር የለም። በቃ ለራሱ የሚጎርሳትን ለእለት ጉርስ ለማግኘት የሚሯሯጥ ህዝብ ነው ያለው። እና በቃ በዚህ መሀል ህዝቡ ተረብሾ መኖር ወላሂ እንጃ፣ በጣም ከባድ ነው። እና ዱአ አድርጉ ውዶችዬ ይህን ነገር እንዳያነሳልን። ወላሂ መፋቀር እንጂ መጣላት ለሰው ልጆች ምንም ሰላም የለውም፣ ጥቅም የሚገኝ ነገር የለም እና እየተጎዳ ነው። በእንትን ደረጃ ራሱ በቃ በህሊናው ደረጃ ራሱ በቃ ተሳቁ እንደዚህ በቃ አዝኖ ሁሌ እንዶ በቃ በስጋት መኖሩ ራሱ በጣም ከባድ ነው። ወላሂ ገበያ ጠዋት የምትሄድ ከሆነ አሁን እናቴ ምሳሌ በቃ እኔ ጠዋት ስትወጣ እሷ የአላህ የዛሬው ቀንዶ ሰላም ይውል ሊሆን በቃ የሆነ ችግር ያጋጥማት ይሆን እሷም ስትወጣ በቃ እንዶ ዛሬ ገበያውን ሰላም አላህ ያውለው ይሆን ተብሎ በቃ ተሰግቶ ነው ሰው ከቤቱ የሚወጣው። እና በጣም ከባድ ነው። እና ውዶችዬ በዚህ ሮመዳን ወላሂ በቃ እንዶ ይህንን ጦርነት ከሀገራችን ብድግ አድርጎ በቃ ሰላሙን መልሶልን በቃ ደሃውም እንደፈለገ ሰርቶ እንዲኖር ዱዓ አድርጎ። ወላሂ እንደው የሚያሳስበው ነገር ይሄ ብቻ ነው ሰው የሚበላው ሳያጣ እንደዚህ በመሳቀቅ መኖር በጣም ከባድ ነው እላችኋለሁ ውዶች የሀገራችን ሁኔታ ድምፁን፣ ዛሬ መሀል ገብቼ ስላየሁት ነው ወላሂ። እንደዛ በተኩሱ መሀል እየሮጥኩኝ ስመጣ በቃ አሁን ካሁን መታኝ፣ አሁን ካሁን በቃ ሞትኩኝ እያልኩኝ ማለት ነው ቤቴ የገባሁትና ሁሌ እዛ ላይ የሚኖሩ ሰዎች ደግሞ ሁሌ የሚያጋጥማቸው ያ ነገር የገበያ ሰዎች አሉ። በቃ ከተማ እንደዚህ ሱቅ ከፍተው ሻይ ቤት ከፍተው ምናምን የሚኖሩ የሚተዳደሩ ሰዎች አሉ። አሁን እነዛ በየቀኑ እንደዚህ አይነት ስጋት ቢያጋጥማቸው እንዴት ነው የሚሆን? ዛሬ እኔ ስለገባሁበት በጣም ነው እንትን ያለኝና ያመመኝ። እና ከባድ ነው ውላችኋለሁ ውዶችዬ። ይሄንን ነገር ወላሂ ሁላችሁም ዛሬ እኛ ሀገር ላይ እንዛ አይደለም ነገ ሌላ ሀገር ላይ ነው በማለት ሳይሆን ሁሉም ሀገር ላይ እንደሚፈጠር ነግበኔ ብላችሁ ሁላችሁም ዱዓ አድርጉ እና አላህም ዱዓችንን የሚቀበለው ያድርግልን። በዚህ በተከበረው ወር እኛም ጠንክረን ዱዓ እናድርግ። አላህ የሀገራችንን ሰላሟን ይመልስላት። ሁሉም ደሃ ሰላሙን አግኝቶ ሰርቶ እንዲበላ እና ወዶች፣ የዛሬው ቪዲዮ ይሄንን ይመስል ነበር። ላይክ አድርጉት፣ ሸር አድርጉት።